አድራቸው ደስ ይለኛል። እኔ አሁን ምክንያቱም እንደገና ነገራችሁኝ እንደምሰማው ዲቦራ ጭራሽ ከባባድ የጦር መሳሪያዎችን እየገዛች ነው አሉ፣ ከራሺያ ዲቦራ ጭራሽ ከራሺያ ከባባድ የጦር መሳሪያዎችን እያስገባች ነው አሉ። ጥቃቷን ቀጥላለች። ዛሬ ራሱ ስደበድብ ነው አለችው አሉ ከባባድ ዝም ብዬ ሳስብ ዝም ብዬ ሳስብ፣ ሰላም አስከባሪ እዚህ ቲክታክ ላይ ማን ነው? ሰላም አስከባሪ ቲክታክ ላይ ሰላም አስከባሪ ኔቶ። አሁን የጸጥታው ድርጅት የጸጥታ ድርጅት ኔቶ፣ ማንን እናድርግ? ሀቢባ ፍርድ ቤት ነች። ሀቢባ እኮ ዘሄግ ብለናታል። ዘሄግ ነች ዓለም አቀፍ ፍርድ ቤት ዘሄግ

ዘመናይ እንደ ሀሳብ የጸጥታው ድርጅት ማንን እናድርግ? ኔቱ ሀሳባቸውን በነጽህሮሚ አትሆንም። ሮሚ ሮሚ አትሆንም፣ ሮሚ የባሰ የምታታኩሳቸው ይመስለኛል። አይሆንም፣ ሮሚ አትሆንም። እኔም አልሆንም፣ ራሴም አልሆንም። ማን ነው? ገለልተኛ አካል ነው የሚያስፈልገው። አሁን ሮሚ ከጂጂ ተላኩሳለች። አይሆንም ሮሚ፣ እንደውም ተገልብጣ ሌላ ጥቃት ባትጀምር። አይሆንም አሁን። እዚህ ጉዳይ ገለልተኛ አካል፣ ጭራሽ ብርጅስቶን፣ ጭራሽ ብርጅስቶን ሀቢባቶን ስትባሉ መማር መማር፣ በጣም ጥሩ ጥሩ ሀሳብ አመጣችሁ። መማር ግን ሰላም ነች። መማር አልተታኮሰችም ከጅጅም ከዲቦራም ማለ መማር። አሁን መማር ጥሩ መታችሁልኝ ነበር። መማር ደግሞ ሳቅ ታበዛለች። መማር ሳቅ ታበዛለች። አይሆንም መማር እኔ ቁም ነገረኛ አትመስለኝም። እንዲ ለእርቅ ምናምን የምትሆን አይመስለኝም። ሳቅ ታበዛለች። አይሁን ጥሩ ነው ግን መማር አትሆንም። ይሄ ሕግና ደንብ አንቀጽ የሚጠቅሰው ሰውዬ ማን ነበር? እሱ ለምን አይሆንም? ይህ ካናዳ ያለው ካናዳን ያለው ሕግ ደንብ ምናምን አንቀጽ የሚጠቅሰው ሰው ኩስጥር ያለ ሰው ያለ አንድ ሰው ቴዲ አዋሳ፣ እሱም ደግሞ ከጅጅ ሰበኛ መሰለ። ያልተነካካነው ሰው የለም እንዴ! እንዴ እኔ የምለው ከሁሉም ጸበኛ ነን ለካ? ወይ ከሁሉም ለካ ተነካክተናል። ከሁሉም ጸበኛ ነን። ሳሪም አትሆንም። ባለፈው በስሱ ዲጂላስ ስላስ ስታደርጋት ሳሪን ይቻለው አይሆንም። ተነካክተናል። ከተን ይልንድ ያለ ነው። ማንም እጩ አሜሪካዋ ታስታርቃ በቃ፣ የፀጥታ አቁም ስምምነቱን እንትን ትበልና መሳሪያ ይፍቱ። ካልፈቱ ሁለቱንም ትደብድብ። አዎ አሜሪካ የታወቀ ነው። አዎ አሜሪካ የታወቀ ነው። ወይ በቃችሁ። የኔዋ ጉድቱን ቤት ታየዋ። ካልሆነ ሁለቱንም ትደብድብ። አዎ አሜሪካ እኮ ይሄ ነው ስራው። ተው ብላ ካልሰማችሁ ባርቆቢነው ወደ ኢራን ስልከው አምልጦ ነው ዱባይ እየወረደው ብላ አንዴ ዲቦራን ትደበድባለች ከዛ ደግሞ ወደ እንትን ስልከው ነው ጀርመን የወደቀው ብላ ዲጂ ላይ ትዘምታለች። እንደ ሀሳብ በቃችሁ፣ አሜሪካ ካልሆነ ትደብድባቸው። እራሷ ታስፈታቸዋለች መሳሪያው። እኔ እንደ ሀሳብ፣ ውይ ልዩ የእኔ ፍቅር። የባሳ አታምጣ የባሳ አለ። ሀገርህን አትልቀቅ፣ አሁን ነው። እረ፣ አይሆንም አይሆንም ተጫ ሀናቡማ ከገባችበት አለቀ። ራሽያ መሀል እንደገባች ነው ምቆጥር። በቃ ጸቡ መሀል ራሽያ አይሆንም፣ አናቡ አይሆንም። እዚህ ጸብ መሀል አቡ አናቡ ከገባች ራሽያ ተወሩራ ገባች፣ አለቀ። ይሄንም የሚሆነው ጅምላ ጨራሽ መሳሪያ ሁላ ነው የሚጠቀሙት። አይሆንም አንድ ጅምላ ጨራሽ መሳሪያ አይቀርም። ይሄ ቢቱ ነው ቢ ምናምን የሚባል አዲስ መሳሪያው ላይ የተመረጠው ሳይቀር አለቀ። በሱ ሁላ የምንጠቃ ይመስለኛል። ፓስተርማ ጠሩ ጊዜ ወደ ዮኒማ ጠሩ ጊዜ ወደ ጌታው ሄደ። አዎ፣ እኔ ግን እንደ ሀሳብ ቢመለስ እስቲ። ለዮኒ አድርሱልኝ፣ ሪከርደሮች ካላችሁ ለዮኒ አድርሱልኝ፣ እንደው ይህን መልዕክቴን አድርሱልኝ። ከሆነስ ሆነና ከሆነስ ሆነና ዮኒ አብረን እንዳልተረጋገጥን አብረን ስንት ስንት ተአምር እንዳልሰራን አብረን ዩቲዩብን ጉድ እንዳላስባለን እየተፖሳሰትን ቢሆን፣ አብረን ስንት ተአምር ታሪክ እንዳልሰራ፣ አንተ ወደ ጌታ ከተጠጋክ እኛ ይሄው እዚሁ ላይ ያለን፣ ወይ ጥራን ወይ ምጣ፣ ልንጨራረስ እኮ ነው። ይሁን ማለቃችን እኮ ነው። በቃ ልናልቅ ነው እኮ ልናልቅ ነው። ልንጠፋፋ ነው። እንደ ሰዶምና ጎሞራ ልናልቅብክ እኮ ነው። አንተ ጌታክን ተደገፍክ፣ አንተ ወደ ዘላለማዊው ወደ አምላክ ተጠጋቅ፣ እኛ እዚህ ፕላትፎርም ላይ ተላለቅን። የሆኔ ማለቃችን እኮ ነው። ጦር መሳሪያ ፍቱ፣ አንፈታ ይውልክ። ከጀመርን አንለቅ። ከላይ አሜሪካኖች ታወ ይላሉ። ድምፅን በድምፅ በመሻር መብታቸው አሁን ላይ ያለው ጉዳይ ላይ አንተ እንደድሮ ትንሽ ንቅት ብለክ በዝሱም ቢሆን ላስላስክን ዮኒ መጀመር አለብክ። በዝሱም ቢሆን ዮኒ ግዴታ ነው። በኢየሱስ ስምም እያልክ ቢሆን ዮኒ። ይሄ አንተ ይሄ ይሄን ቲክታክ አንተ ከወጣክ ተጨመላልቅ መመለስ አለብክ ዮኒ። እንደምንም ብለህ በጌታም ቃል በምንም ጠጋ ብለክ፣ በኢየሱስ ስምም እያልክ ይያልክ፣ ጌታ ይባርካችሁም እያልክ ዮኒ መመለስ አለብክ። እስኪ ዝም ብለህ ታዘበው፣ ታዘበው ይሁን አንተ ጌታን ተቀብያለሁ ትቻለሁ ካልክ ወዲህ ስንት ሕዝብ ነው የተላለቀው? እኔ እኔ ብቻ ከስንቱ ሴት ነው የተባለሁት፣ እኔ ብቻ ከኔ የተጣሉትን ሴቶች አስባቸው። በዛ ሳይድ ያለውን ናይ በዚህ ሳይድ ከዩቲዩብ ጭምር ሁላ እኮ እየሄድን እየተባላን እኮ ከዩቲዩብ ሁላ እየተባላን ይሄ ሁሉ ያንተ ወደ ጌታ መጠጋት ነው። ወይ ብስብናውሰልን ወይ ና ተመለስ። አ ብቻ ነፃ መውጣት የለም ዮኒ፣ ብቻ ነፃ መውጣት የለም። እኔ ይሄ ነው ለአንተ መልክቴ። እዚህ ልንተላለቅብክ ነው፣ ነፍስ ከሚዋደቅ አንተም ከጌታ ታገኘዋለህ። ወይ ጥራ ወይ ምጣ አድርሱልኝ። እኔ ያሁኑ ጭራሽ በከባድ ሆነ፣ ልንቋቋም አልቻልንም። ዮኒ ደከመን። ድሮኮ መሃል ላይ ትገባና አንዳችንን ወገብ አገዳችንን ብለ ትጥለናለህ። አንዳችንን እንዲህ ስንባላ በአንዱ ሳይድ ይሆንና የሆነ አንዳችንን ወገብ አገዳችንን ወገብ ዛላችንን ብሎ ዳግም ቀና እንዳንን እንደ እባብ አናት አናታችንን ብሎ ይጥለናል። ትንሽ ደግሞ ረጋ ይላል። አንተ ጌታ ያውቃል፣ በሱ ያልቃል። እግዚአብሔር ይባርካችሁ በኢየሱስ ስም። ወደ ጌታ ገባክ። እኛ እዚሁ ልንተላለቅብክ ነው። ለአንተስ ቢሆን ለስምክ ጥሩ ነው። አንተን አይተን አንተን ተከትለን ወደ ሚዲያ የመጣን ሰዎች እንዲህ የዓለም መሳቂያ ስነባላ እንዴ! እንደምንም ብለክ በጸሎትም ቢሆን መቼም ስድቡሉኑ ጋር አልመለስም ብለሃል። እንዲ በጸሎትም ቢሆን ወገብ አገዳችንም በለን ገስጸው፣ ገስጸው ተቃውም፣ ዮኒ ተቃውም፣ ተቃውም፣ የሆኒ እንዳትተኛ በኢየሱስ ስም አይሰራ፣ አይጸናም እያልክ እህቶችን የምታታኩስ እህቶችን የምታባላ መንፈስ ወጋው እያልክ እኔ ይሄ ነው ለአንተ መልክቴ። ተቃውሞ ዮኒ፣ ብቻህን ነፃ መውጣት የለም የለም። እኛ ልንጨራረስ ነው ዮኒ፣ ልንባላብቅ ነው። አይሆንም አይሆንም። እግዚአብሔርም አይወደውም ዮኒ፣ ዮኒ አይወደውም። ነጃትን እንኳን ወደ እግዚአብሔር እንደምትመጣ ተናግረሃል። እኔእኔስ የኔስ ቀን መቼ ነው? ተጫረስንኩ ዮኒ ይሁን፣ ተላለቅንኩ ያለን መስሉሃል? የለንም እኮ አልቀናል፣ አየለንም አልቀናል እኮ። እንደው ለሰው ታይታ ነው እኮ እዚህ እንደው ጠላት የተሸነፍን እንዳይመስለው እንጂ ህዝቡ ደክሞታል። ይሁን ለህዝብ ጸሎት አድርግ። ይሄን ህዝብ እግዚአብሔር ፊት አቅርበው፣ አቅርበው። ተንበርከክ፣ ወደ ጌታ ተንበርከክ። ስለ ህዝብ ጸልይ። ይሁን ጸልይ፣ ስለ ህዝብ ጌታው ይሄንን ቲክታክ ላይ ያለ ህዝብ አስበው፣ በል አስበው ይህንን ህዝብ በል እግዚአብሔር፣ ወይ ህዝብህን ተመልከት በል። ይሰማሃል ዮኒ፣ ይሰማሃል። አዲስም ስለሆንክ አሁን ይሰማሃል። አንተን አሁን ስለሆነ ዮኒ፣ የገባው ይሰማሃል። አሁን አዲስ ነህ። ምን ማጥያት የለብህም። ከትላንት ወዲህ አይደል የተጠመቀው እንደ አዲስ፣ እኮ እንደ መወለድ ነው። እንዳዲስ እኮ እንዳዲስ እንደ ህፃን ልጅ እኮ ነው። አሁን አንተ እኮ ይሰማሃል፣ እግዚአብሔር ይሰማሃል። ጸልይ ጸልይ፣ ለምን ተንበርከክ፣ በእግዚአብሔር ፊት ዝቅ ብለክ። ስለዚህ ማህበረሰብ ይሁን ጸልይ ያለ በለዚያ፣ ልንጠፋብክ ነው፣ ልንጠፋብክ ነው፣ ከጥልቁ ልንገባ ነው ዮናስ እናንተ ቤቱን ጓርኩ። ዝም ብላችሁ አትገሰጡ። ምን አባታችሁ ዝም ብላችሁ የምትገሰጡት? እኔ ሁላ ምደክመው እኔ ሁላ ሌዮናስ መልእክት ማስተላልፈው ለእናንተ ብያ አደል እንዴ? ምንድነው ተገሰጣችሁ? ሰባት መቶ ምናምን ሰው የምታዩ እንዴ? ሕዝብክን አድን ጌታ ሆይ ሕዝብክን አድን። ይሰማል ይሰማል። በዚኛው በአሁኑ ምንም ኃጢአት ስለሌለብን ገና ወደ አምላክክ ሆኒ መጠጋትክ ነው። ወደ አምላክክ ገና መጠጋትክ ነው። ይሰማሀል! ስለ እኛ ጸልይ። ይሆናስ ስለ እኔ ጸልይ፣ ስለ ዲቦራ ጸልይ፣ ስለ ጂጂ ጸልይ፣ ስለ ሀናቡ ጸልይ፣ ስለ ቤታዮ ጸልይ፣ ስለ ነክዱ ጸልይ። ሆኒ ይሰማሀል። በአምላክ ክስር በርከክ ብለህ ጌታ ወይ በቃ እህቶችን የሚያባላ በላ ከመሃላቸው ይውጣ። ስለ ሊያሾ ጸልይ አንተ ከወጣክ ተላለቅ ተላለቅን ያላ፣ ያልተወረወረ የጦር መሳሪያ የለም እዚህ ቲክታክ ላይ ያለን ይመስልሃል? ይሆንዬ የለንም። አልቀናል አልቀናል፣ ተሰባብረናል። ወይ እንደ ድሮክ ተመለስና አንዱን ፓርት አግዘክ ለአንደኛው ወገብዛላችንን ብለጣለን። አዎ እንደ እባብ አናት አናታችንን ብለክ ያለ የሌለ ኢንፎርሜሽንክን ሰብስበክ መተክ አንገት አንገታችንን በለን። ካልሆነ ግን ሰይጣንን፣ ዳቢሎስን በጸሎት ተቃወም ዮናስ ተቃወም። እህቶቼን ዘመናቸውን በስድብ በጦርነት በጸብ ቲክታክ ላይ የያዝክ መንፈስ በል። ይሰማል። ሁ አደራን። ይህን መልእክት ለዮናስ አስተላልፉልኝ። ወይና ወይ ንምጣ። አለቀ። ለብቻ መዳን የለም። ለብቻ ዮናስ መዳን አይሆንም። አይሆን። አብረን ስንት ነገር ጥሎ መሄድ ዮናስ ጥሎ መሄድ ልክ አይደለም። ጥሎ መሄድ ልክ አይደለም ዮኒ ባክክ ባክክ፣ አይሆንም። ሰብስበክ ወደ አባታችን ውሰደን የዘላለም መጠጊያ ማረፊያችን ነውና፣ ብቻህን አትሄድ ዮኔ አይሆንም። አ እኛ እንሄዳለን እሱ ይወስን ዮኒ፣ አንተ ወስን ወይኑ በለን ወይና ይሄ ነው እኔ ለዮናስ ያለኝ መልእክት። ጄርዬ ጄርዬ የመልእክቴ ተመችቷታል። በአበባ ላይ ታጀበው ዮኒ። ይሄኔ ለአንተ ያስተላለፉት ያሁኑ መልእክት በትልቅ አበባ ታጅቦ ነው እንደምታየው። ሪካርደሮች ቆርጠው ካልፖሰቱልክ በትልቅ አበባ ጄርዬ አጅባ ነው

መንገድሽ የተቃና ይሆንልሽ፣ ሕይወትሽ፣ መግባት መውጣትሽ ሁሉ እንዲህ። እኔ እኮ የሰጠችኝ ጄሪ፣ አሜን የምትሉት እነ ቁሪኝ ቁሪኝ፣ ምናችሁ እነ እመማችሁ፣ እንደ ጄሪዬ የሰጠሽኝ አንቺ ነ ቁሪኝ ቁሪኝ። በአሜን ቤቱን ያሰክሩታል። ባለቤቱ አሜን ሳትል ሌሽ ማለሽ ነው። እናንተ በፍጥነት እንዲህ የአሜን ፈጣኝ እንትኖች፣ ውይ ብርጣሉ፣ ብርጣሉ፣ ከሰው በላይዋል።

በጉብዝና ወራት አቶ ዌብሳይት የት ነበር? እኔ ቤት አንድ አንበሳ ውርዶ አያውቅም። እንደዚህ ከምትለው ልብ ዘለክ አታውቅም። ጭራሻሁን ካርድ ቀይ አብርቶ መተክ ሌሽ ማሌሽ ነው በዱቤ የምትለኝ። እነ ጄሪ እንኳን አምስት ስድስት እንዲያለውን አበባ ሰተውኛል። በቁሪኝ ቁሪኝ ልትመረቅ። እሱንም እኮ አልሰጠም። በዱቤ መርቅ ይለኛል። በጉብዝና ወራት አስበኝ ይላል። በጉብዝና ኩራት አቶ ዌብሳይት አሁን ካርድ ቀይሻለው ብለህ ልትመረቅ ደፋር። ለሰጫችን ይስጠው። ለሰጣችሁን ያግኙ። አዎ ያሰባችሁ የሰጣችሁን በይሁን አንበሻበሻችሁ ለይሽ ነው። አቶ ዌብሳይት በዱቤ የዱቤ ሁም የዱቤ መንፈስ አታምጣብኝ። ማነች የሰጠችኝ? ሰጣችሁ ራሔልዬ ቴንኪው። እኔ እኮ የማላቃቸውን ሰዎች ናቸው። ራሔልዬ በወጣ የተካናት ሌላ ቦታ ቂጣችሁን ግን ልብ አድርጋችሁ ቂጣችሁን ክፍት ክድን እያደረጋችሁ የምታወርዱ ሰዎች እኔ ቤት በዱቤ የምትመረቁበት ምክንያት ምንድን ነው? ደረቅ በደረቅ አላህም አይታረቅ። አይታረቅ ለሰጫችን ይስጠው። አገኙ አትገኙ። ሁሌም ስጡ፣ ተቀባይ እንዳትሆኑ። ትራምፕ በተኛበት ባንኩ ድብልቅልቅልቅ ብሎበት የሆነ የማታውቁት አካ አማውንት ባንካችሁ ላይ ትራንስፈር ሰክሰስፉል ይበልላችሁ የማታውቁት ወር እንደነ

ይመስለኛል እንግዲህ፣ አልወደኩም ነው አልወደኩም፣ በፈራሁት ላይ እያለኝ ነው። ዌብሳይት በል፣ እሺ፣ እንግዲህ የጎደለው ይሙላልክ፣ የጎደለው ይሙላልክ ዌብሳይት፣ ያሰብከው ይሳካ፣ ኪስህ ይሙላ፣ ጎድሏል። ዝም ብዬ ሳስበው ኪስህ ጎድሏል። የጎደለው ይሙላልክ፣ ዌብሳይት፣ ኪስህ ይሙላ፣ እንደ ድሮክ ሁሉ እንደ ድሮክ ግን ያው ስትሆን እኔ ቤት ስጥ በየቦታው ምኑን ስታወርድ ከርመክ ሲያበራ እንዳመጣ ይስጥክ። ልጆችክን ያሳድግልክ። ዌብሳይት ናው ሎግ ለማድረግ ያብቃል። ልጆችክ የው ዌብሳይት ልጆች እኮ ናቸው፣ ኢትዮጵያዊ እኮ ናቸው ምናምን ይባልልክ። ነጮቹ ይደነቁ፣ ጥቁሮቹ ይደነቁ። በልጆች ተደሰት፣ በትዳርክ ተደሰት። ትዳርክ ይባልክ፣ ነገር ሁሉ ይሳካልክ። አው ክፉ አይንካክ፣ እድሜ ከጤና ጋር ይስጥክ። አንድ ቀን ደግሞ ይህን ሱፍ ቀይረ ቁጭ ብለክ ለማየት ያብቀኝ። ይህንን ሁሉ ዓመት ሳይክ በዚህ ሱፍ እንደ ቆምክ ነው። ወይ ሂድ ወይ ተቀመጥ፣ ወይ የሆነ ነገር ሆነክ ብቻ ያሳየኝ። ዌብሳይት ይሄ ሁሉ ዓመት ዌብሳይት እንደ ቆምክ ነው። በዚህ ብሉ ከለር ሱፍ ታብታብ አድርጎ ደስ ታብታብ አድርጉ። ኪሳችሁ ግን ሁኔ እኮ በባዶ ነው። ግሰጥ ሰጥ ጠብላችሁ መታችሁ፣ ደግሞ ፍጥነታችሁ ገስት የምትልቁት ማን ላይ ያስገባችሁ ነው? ማን ላይ ያስገባችሁ? ገስት የምትልቁት? ወይዬ የሆኔማ ተው፣ ሱፌን ተፋቶ አለ እንጂ ትንሽማ የሆኔን ሱፍ ብሄድበት ደስ ይለኝ ነበር። ግን የሆነ ቪዲዮ አየሁ፣ ተው ሱፌን ተፋቶ አለ። ሰው ደግሞ ተው ካለ ወዲህ አይነካም እንጂ የወሊሶ ከተማ አስተዳዳሪ መስሎ በስመ አብ እንግዲህ ስላለ፣ ተው በቃ ሱፌን አትንኩ ስላለ፣ አሁን በዚህ ሰዓት ዮኒን መናገር ሀጽያት ነው፣ ይቅር እንጂ የገጠር ሙሽራ እኮ ነው የመሰለው ዮኒ በዛ ሱፍ። እኔ አሁን ባይል ኖሮ ተው ሱፌም ባይል ነው፣ ትንሽ ጉዳዩን አብላላው ነበር ግን ተው ብሎ ቪዲዮ አየው። አሁን ተው ካለ ወዲህ ሰው መናገር ይደብራል። እንደ መስተናገርኩ እንደ መስተናገርኩ እኔ እኮ ተው ስላለ ትቻለው አልኩኝ እ ተናገር እንዴ! ጋይ እስከፈወጣኝ እንዴ! ተናገር ያለው እንዴ! አራኔ አልሄድበትም እንዴ! ተው ያለ ሰው ላይ ይኬዳል እንዴ! እናንተ ምን ሆናችሁ ነው? ሱፌን ተው አለ። ቺስታ አይመቸሽም አይደለ? እና ቺስታ ምን ያደርጋል አባቴ። እኔ እኮ የጥምቀቱ ሰዓት አላየሁትም እና የሆነ ሰዓት የሆነ ነጥ እንደዚህ ጋር ለብሶ ላያጠምቁት ሲሉ ነው። ማለት እንደዚህ እንትን ቆሟልና ተገርዞም መሰለኝ ልጆች ሲገረዙ የሚለብሱት እንትን አለ እንዳይነካባቸው እንጂና የዮኒ ጉዳይ ባወራው ደስ ይለኝ ነበር። ግን በቃ ሰው ተው ካለ መተው ነው። መናገር ሰው ካለ እንዲጥሩ ነው ጌታ የወኒ እኔ በጣም ነው እንትን ያልኩት። ደግሞ የያዙት የሆኑ ሁለት ወጠብሻ አይታችኋቸዋል። ጎረምሶች ሊደበድቡት ነው እኔ መሰለኝ፣ ሊያጠምቁት አልመሰለኝም። በዚህ እና በዚህ የቆሙትን አይታችኋል። አረኒ ምንም አልሄድበትም ሄድበትም አታናካኩይም። ሰው ተው ካለ ወዲህ ሰው መናገር ኃጢአት ነው። በቀሱፌን ተው አለ። ምንም እየዘመረ እያሸበሸበ ያለውን አይታችሁታ ከእንትናዋጋ ያስተማረችው ዋጋ አይታችሁታል። ዮኒ ግን ከስቷላ። እኔ ለምንድን ሆነ አላውቅም። ሾለብኝ ከቡርቴ ጋር ይሁን አልሾለባችሁ ጾም፣ ጸሎት ላይ ሆኖ ይሁን አላውቅም። ይሁን ይጅበት ዳር ዳር ከመጥቲ ትለኛለች። ይጅበት ዳር ዳር ከመጥቲ ተመጭቶኛል።